አንቺ ትናደጫለሽ፣ ወንድምሽ ደግሞ ረጋ ያለ ነው። ከዚህ ሰውዬ ጋር ትሰካከሳላችሁ። ቆሱስ እየሰከሰች ቢሆን በምን ታውቂያለሽ? ካወቀ ሳይቀድሜ ነው መቅደም ያለብኝ። በይ ምን ሆነሽ ነው? ትቀልጃለህ እን እና ልሙት። ባይገለኝም እንኳን በቀላሉ አይለቀኝም። አእምሮች ላይ ቁጭ ብሎ ስለመግደል የሚያወራች ጂኒ መቼም ቢሆን ስራው አራስቶ ያለ ያው ጋር እሺ። እንደምታውቀው ሌላ የምጠይቀው ሰው ስለሌለኝ ነው የሆነ በአንድ ወር ውስጥ የምመልሰው ብር እንድትሰጠኝ ነበር። አራት ሚሊዮን ብር አራት ሚሊዮን ጭንቅላታቸውን በተናቸው በተናቸው። አባትና ልጅ የቴናና የዳንኤልን ሁኔታ እስከ መጨረሻው ድረስ መከታተል ይኖርብናል በማለት በድራማቸው ቀጥለዋል። ዛሬ ግን ያ የጀመሩት ድራማ ካሌብ ላይ ዋጋ ሊያስከፍለውም ይመስላል። ምንም እንኳን ካጠገቡ ሽጉጥ አግኝቶ እነሱን መበቀል የማይችልበት ደረጃ ቢደርስም፣ ስለት በማንሳት እነሱን ለመውጋትም ወደ መኝታ ክፍላቸው አምርቷል። ማለትም በትዳሩ ላይ ዳንኤል ናን ሄድ ወደ መኝታ ክፍል እያለችም እንደተለመደው አሸሸ ገዳሜ ለማለት በምትወስደው ሰዓት፣ ካሌብ እዚህ ላይ ይብቃኝ ያለም ይመስላል። ትሁት በመጀመሪያ ለምንድን ነው እዚህ ደረጃ ድረስ በርቀት ከመጓዝ በፊት ነገሮችን ማስተካከል የማትችለው? ወይም የማትፈልጋትን ቲና ራስህን ሰላማዊ ኑሮ መምረጥ ሲገባህ ለምን በዚህ ልክ ድብብ ቆሹ አስፈለገ? እያለችን በተደጋጋሚ ድብብ ቆሹ እንደሰለቻትና እዛ ቤት ወጥታ የራሷን ህይወት መምራት እንዳለባት አበክራ ነግረዋለች። ሆኖም ካሌብ ለትንሽ ጊዜ ታገሽኝ፣ በጣም በድላኛለችና ዋጋዋን ሳልሰጣት እዚህ ቤት ተሰናብታ እንድትሄድ አልፈቅድላትም በማለት እንግዲህ ጉዟቸውን ቀጥለውበታል። በእርግጥ ሽማግሌው ሴትነት እንዴት ነው ራስህንና ማንነትህን በዚህ ልክ ቀይረህ ቤት ውስጥ መከታተሉ እንዴት አድርጎሃል በማለት ልጃቸውን ጠይቀዋል። ጅም ከባድ አጣብቂኝ ውስጥ እንደገባና ትዕግስቱን ተፈታትኖት አንዳንዴም ተነስቶ ሁለታቸውም ላይ ጉዳት አድርሶ መውጣትን እንደሚመኝም ገልጾላቸዋል። አሁን ላይ ያ ነገር የሚፈጠርም ይመስላል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የግፈኛዋ ሴት ፍጥጫና ሰራተኛዋ ትሁት መጨረሻ ክፍል ሀያ ሶስትን እንመለከታለን። ዛሬ ላይ በጣም የሚገርመው የሚገርመውና የሚያስደንቀው ነገር ቢኖር እንግዲህ ከሽማግሌው ጋር ተመካክረው በዚህ ድብብቆች መቀጠል እንዳለባቸውም እንደተስማሙ ማወቅ ችለናል። ማለትም ሽማግሌው ቤት ውስጥ የሚሆነውን ድራማ በጥንቃቄ መከታተል አለብህ፣ በመረጃዎች ደግሞ ትሁት ታግዛለች በማለት ቃል ገብተውላቸዋል። ትሁት ይህ ነገር በጣም ነው ያስጠላት። ማለትም ለምን አስፈለገ እስከዚህ ደረጃ ድረስ፣ ካሌብ ራስህን በሴትነት ከመቀየር ይልቅ ገሩን በግልጽ እንደምታውቁ ነግረሃቸው ለምን እዚህ ቤት እንዲባረሩ አታደርጋቸውም? በማለት ለካሌቭ ነግረዋለች። ካሌቭ ግን ይህማ ሊሆን አይችልም፣ ምክንያቱም ገና ዋጋ መክፈል አለበት ለሰራችው ስህተት። ደግሞም የገንዘብ ፍላጎት ሳይሆን ምናልባትም አንዳች በቀል አዝላ ወደዚህ ቤት እንደተከሰተችም ይሰማኛል ይላታል። ምን ልትበቀል ትችላለች? ይህን ያህል እዚህ ደረጃ ያደረሳቸው የገንዘብ ፍላጎት ነው ማለትም ለካሌቭ አስረድተዋለች። ካሌቭም አሁን ትሁት የምታውቀውን የካሌቭን ማንነት በምስጢራዊነት እንድትይዝለት አስጠንቅቋታል። ትሁትም ይህንን ምስጢር እንደማታወጣ ቃል ገብታለታለች። ሆኖም ከአባትየው ጋራ ሲመካከሩ በተለይ ደግሞ ራሱን ወደ ፈለቁ የቀየረበት ማንነት ምን ያህል አስቸጋሪና ከባድ እንደሆነበትም ለአባቱ ነግሮታል። ሽማግሌውም ካሌብ የቴናን ክፋት ባላወቀበት ሰዓት ምን ያህል አስቸጋሪና ፈታይ ሁኔታዎችን እንዳለፉ ይህንንም በትግስት እንደቻሉትም በግልጽ አስረድተውታል። አባዬ እኔ ግን መታገስ አቅቶኛል። አሁን አሁን ሁለታቸው ላይ ቁጭ አድርገው እንደዛ ሲሆኑ እንደ ማየት የሚያም ነገር የለም። ከእነሱ ላይ ጉዳት አድርሰህ ሩጥ የሚለይ ስሜትም እየመጣብኝ ነው። ትግስቱ እየተፈታተነው እንደሆነም ለሽማግሌው አስረድቶታል። ሽማግሌውም ትግስተኛ ላትሁን፣ ወደዚህ ድብብቆሽ ባልገባህ ነበረ። ለማንኛውም አሁን ጽናቱን ይስጥህ። በዚህ ሁኔታ ታግሰ መቀጠል ግዴታችን ነው። ካለበለዚያ በስሜታዊነት ገንፍለህ አንድ ነገር ብትሳሳት ራስህን ዘብጥያ ታገኘዋለህ፣ በማለት ልጃቸውን አስጠንቅቀውታል። ልጃቸው ግን ቲና የምትናገረው ነገር እንዲሁም በተለይ ደግሞ እዛ ሳሎን እንኳን እንዲቀመጥ ፍቃደኛ አይደለችም። ማለትም እዚህ ዳንኤልና እኔ በነጻነት የምናሳልፈው ጊዜ ሊኖረን ይገባል። ካጠግባችንም ትሽሽልን እያለች አንዳንዴም ትሁትን እየተጣራች ወደ ኩሽና እንድትወስድላቸውም እየጠየቀች ነው። በወንድማቸው ቤት እባክሽን አታሳቂያችሁ እያለችም ክርክራቸውን ገጥመዋል። አትሰማም አትለማም እየተባለችው ወይዘሮ ፈለቁም ብዙ ነገር በጆሮዋ እየሰማችና በአይኗ እያየች ትግስቷን እየተፈታተናት አንዳንዴም ወደ መኝታ ክፍል አልብልዛም፣ ደግሞ ወደ ኩሽና እየሄደችም ከትሁት ጋራ መነጋገራቸውን ቀጥለዋል። ራው ነገር ዳንኤልን ሽማግሌው እያስጠነቀቁት ነገር ቢኖር እንደ ወጣትነትህ አሁን ተፍተፍ ብለሽ ስራ መስራት ይኖርብሃል። በዚህ እድሜህ ድንጋይ እያሞክና ከእህት ጋራ መኝታ ክፍል ካለያም ሳሎን እያልክ ጊዜን ማቃጠል የለብህም በማለት መክረውት ነበረ። አሁን ያንን ታሳቢ በማድረግ አባዬ፣ አንዳንድ ስራዎች ለመስራት ፈልጌ ነበረ። ሆኖም ይህን ለማድረግ ደግሞ የተወሰነ ገንዘብ ያስፈልገኛል፣ በማለት ነገሩን ቀለል አድርገው ነበር ሽማግሌውን የጠየቀው። ሽማግሌውም ልርዳህ ልጄ በማለት ለመስማት ይጓጓሉ። ማለትም አሁንም ተረባቸውን ቀጥለዋልና ኔል የሚናገረውን ነገር ለመስማትም በጣም ጓጉተዋል። በመጨረሻም የዳንኤል ፍላጎት አራት ሚሊዮን ብር ሰጥቶት ውጭ የተለያዩ እቃዎችን በማስገባት በንግድ ስራ መሰማራት እንደሚፈልግና የወሰደው ብድርም ለአንድ ወር ብቻ ማቆየት እንደሚፈልግ፣ ከዛ በኋላ ላለው ጊዜ ግን ጥሩ ትርፍ እንደሚያስገኝለትና ገንዘቡንም በቶሎ ሊመልስላቸው እንደሚችልም ለሽማግሌው ነግሮታል። ሽማግሌውም በሰሙት ነገር ከት ብለው ይስቃሉ። ዳንኤል በሕልሙ ሲያልመው የነበረውን በውኑ ለመጨበጥ ጓጉቷልና። በመጨረሻም ካሌቭ ሳቁን መቆጣጠር አቅቶት ወደ ኩሽና በመሄድም አራት ሚሊዮን እኮ ጠየቀ! አቤት ድፍረት የሰው ገንዘብ ግን በዚህ ልክ እንዴት ይወደዳል? እያለም በጣም ተደነቀ። ትሁትም ማንም ብለው ወደዚህ ቤት እንደመጡ ዋናው አላማቸው ይህ እንደሆነም በግልጽ ነግረዋለች። ቲና አሁንም ካሌብን ስታይ መጨቃጨቅ ጀምራለች። ማለትም ይቺ ሴት እዚህ ቤት ትውጣልነ፣ እያለችም መኝታ ክፍል ስትገባም ለምንድ ነው ከአልጋችን ላይ የተኛችው? ይህ መኝታ ክፍል የኔና የዳንኤል ነው እያለች ትዳሯን ረስታ ሽማዋን ማከባበር ላይ ቀጥላ ብታለች። ጩኸታቸውን የሰሙት ሽማግሌ እንዴት ነው እህቴ? ምን በደለች ሽና ነው በዚህ ልክ የምታመነጫጭቂያት? እንግዳ ክቡር ነውና ልታከብሪያት ግድ ይልሻል በማለት ሽማግሌው እየተናገሩ ነው። ሆኖም ሽማግሌው የተሳሳተ ንግግር እንደሰሙና እንግዳ ሲመጣ እሷም እንደምታከብር ለማስመሰል እየሞከረች ነው። ቲናም ከራሷ እንደምታየው ፍርሃት ይነበብባታል። ምናልባትም በአስተዳደግ ተጽዕኖ ውስጥ እየኖረች ትመስለኛለች እያለችም ለማደባበስ እየሞከረች ነው። ሽማግሌው ምናልባትም ከአንቺ የምትመለከተው የፊት ገጽታ ሊሆን ይችላል። ለምሳሌ የእናት ውድ ዥንጉርጉር፣ ለምሳሌ ከአንቺና ከወንድምሽ አንቺ በጣም ኮስተርተ ያለሽ፣ ወንድምሽ ደግሞ ከአንቺ በተሻለ የተወሰነ ፈገግታ ያሳያል። ስለዚህ የእናት ውድ ዥንጉርጉር እኔና እሱ አንድ አይነት አይደለንም በማለት እየነገራት ነበረ። የሁለታቸውንም ተረብ ሲከታተላቸው እየነበረው ዳንኤል ሌላ ጥርጣሬ ውስጥ ገብቷል። ማለትም በመካከል የተፈጠሩ ነገሮችን ያስታውሳልና ኪና ሽማግሌውን ለማሳመን የማታደርገው ነገር የለም። ካሌብ በፊልድ በሄደበት ሌላ ሴት ጋር ችት እያደረገባት እንደሆነና ይልቁንስ አሁን ቤቱን በስሟ ቢያደርግላት ሊያከብራት እንደሚችልም ሽማግሌውን እየነገረቻቸው ነው። ምን አደረገብሽ ልጄ በማለት ጠይቀዋል። ሌላ ሴት ጋር ችት ሲያደርግ የቪዲዮ ማስረጃ እንዳላትም ለመናገር ሞክራለች። ሆኖም ሽማግሌው እስኪ ታልማስረጃው በማለትም ጠይቀዋታል። ሆኖም በስከ መጨረሻ አባዬ አንድ ነገር እንድታደርግልኝ ፈልጋለሁ አለቻቸው። ምንድነው ልጄ? ቤቱን በስሜ ብታዙርልኝ ኖሮ ትዳሬ ብሎ ተንከባክቦ ይዜ ነበረ እያለቻቸውም ምናልባትም ሀብት ንብረት ስለሌላት እንደናቃት አድርጋም ሽማግሌው ለማሳመን እየሞከረች ነው። ሽማግሌውም ይህማ መንገድ ዶኝ፣ ነገ ወደዛ ቦታ እንሄድና እንፈራረማለን በማለት ውሸት ቃል ገብተውላታል። ታዲያ ይህንንም ለልጃቸው ለካሌብ ወደ ቡና ቤት በማምራትም እያወሩበት ነበረ። ማለትም ቲናን እንዴት አድርገው መሸወድ እንዳለባቸውም ተነጋግረዋል። ሀሰተኛ ሰነድ በማዘጋጀትም ከዛ ላይ ሊፈርሙላት እንደሚችሉም ልጃቸውም አስረድተውታል። ቲና ግን አሁን ሀሳቤ ተሳካልኝ፣ እንግዲህ ነገ ሄደን ቤቱን እንፈራረማለን በማለት እውን እንደሚሆንላት ጫፍ እንደደረሰችም ለዳንኤል አጉል ተስፋ ነግረዋለች። ዳንኤል ድርጊቱ ከመፈጸሙ በፊት ለኔ ንገሪኝ፣ ምክንያቱም አንቺ ሁልጊዜ ስህተት ትሰራለሽ፣ ሽማግሌው ግን የሆነ ሙድ እየያዘብሽ ይመስለኛል በማለት አሁንም ጥርጣሬ ውስጥ እንደገባና መጠንቀቅ እንደሚገባትም እያስረዳት ይገኛል። ቴና ግን ነገሮቹ አልጋ በአልጋ የሚሳኩላት ምስሉ ስለታያት አሁንም በጨለማው እየተጓዘች ትገኛለች። ቲና አሁን እነዚህ ነገሮችን ሽማግሌው ካላሳካላት ልትገድላቸው እንደምትችልም ከካሌብ ፊት ስትናገር ካሌብ ያደምጣት ነበረ። ቶቹ እየተርበተበቱበት ነበር። በመጨረሻም ሁለታቸው እንደዛው ፍቅር ፍቅር ሲጫወቱ በጣም ያሳፍራል እኮ ቢያንስ እንኳና ካኗ መሸሽ ይኖርብናል። ምንም እንኳን አንድ ብቶ አውጥቶ ባትናገር ማየት ትችላለች። ይህንን ለምን አታገናዝብም እያለ ኤል በሁኔታው ተሸማቀ። ወደ መኝታ ክፍል መሄድ ይኖርብናል በማለት ተያይዘው ሁለታቸውም ወደ መኝታ ክፍል አመርተዋል። ይህንን ተከትሎ ካሌቭ ከእንግዲህ በቀኝ በማለት ቱ ጋር በመደወል ሽጉጡን የት እንዳስቀመጠውም ጠይቋቸዋል። አባት ምን ነው ልጅ ተረጋጋ እያሉት ሳለ ካጠገቡ ያለውን ስለት በመምዘዝም ወደ መኝታ ክፍል አምርቷል። ካሌቭ ምን ችግር ይፈጥር ይሆን? ለማንኛውም ካሌቭ በጣም ከባድ አጣብቂኝ ውስጥ ገብቷል። ሁኔታ ከቀጠለ ካሌብ ወደማይሆን ወንጀል ገብቶ ምናልባትም እስር ቤት ጊዜውን የሚያሳልፍበት አጋጣሚ ሊፈጠር ይችላል። ለማንኛውም ግን ካሌብ በጊዜ ጉዳዩን መቋጨት አለበት ብዬ አስባለሁኝ። ማለትም የማይፈልጋትን ቲና በግልጽ እንደሚያውቁ ተናግሮ እነዚህ ሰዎችን ከህይወታቸው ማስወጣትና በሰላም መኖርን የመሰለ የለም። ማንኛውም የግፈኛዋ ሴት ፍጥጫና የሰራተኛዋ ትሁት መጨረሻ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ የሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።